የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም ህወሓት የጄኔራሉን ሞት አሳዛኝ ሲል ገለጸው። ድርጅቱ ጄኔራሉ በ17 ዓመቱ የትጥቅ ትግል ወቅትና በሁለት ዓመቱ የጄኖሳይድ ወረራ ወቅት አጋራችን ነበሩ ብሏቸዋል። አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብ አጋር ሲሉ ገልጸዋቸዋል። ዝርዝሩ ተዘጋጅቷል። እውቅና እስከምናገኝ እጃችንን አጣጥፈን አንቀመጥም ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የመከላከያ ሰራዊቱ የሚሰጠው የተከዝ የዘብ ኃይሎች ስልጠናም እንደቀጠለ ይገኛል። ተጨማሪውን ይዘናል። ሰሞኑን ጄኔራል ታደሰ ወረደ በአዲስ አበባ የፈረሙት የቃል ኪዳን ሰነድ ለሌላ ዙር ጦርነት የተዘጋጀ ስልታዊ ተውኔት ነው ሲሉ አቶ ልደቱ አያሌው ገለጹ። የቃል ኪዳን ሰነዱ የፕሪቶሪያው የሰላም ስምምነት ግብዓተ መሬት የከተተና በአደባባይ ከተነገረው በላይ ውስጠ ወይራነት ያለው ነው ብለውታል። እንመለከተዋለን። ብልጽግና የፈንታሌ ሚዲያ ዋና አዘጋጅ የሆነውን ጋዜጠኛ ፋኑኤል ክንፉን አሰረም። ጋዜጠኛው ከታሰረው ሁለት ቀናት ቢያልፉም ፍርድ ቤት አልቀረበም። ሰሙታላችሁም በአማራ ክልል ሰብዓዊ ቀውሱ አሁንም ተባብሶ ቀጥሏል። በደቡብ ወሎ ዞን የሚገኙ 34,000 ተፈናቃዮችም የመጠለያ ችግር አጋጥሟቸዋል። የምንመለከተው ሌላኛው ጉዳይ ይሆናል። ይህ በእንዲህ እንዳለ የትግራይ ክልል ተፈናቃዮች ለዳግ መፈናቀል መዳረጋቸው ሲሰማም፣ የደህንነት ስጋት ተፈጥሮ የነበረው ቂምና ቁርሾ በርቅና ውይይት የሚፈታበት ሁኔታ አለመመቻቸቱና መሰል ጉዳዮችም ችግሮቹን እንዳባባሳቸው ኮሚሽኑ አሳውቋል። ዝርዝሩ ተዘጋጅቷል። አሜሪካ የሶማሊያው አልሻባብ ግስጋሴ ከፍተኛ ስጋት እንደፈጠረባት መሰማቱ ተዘግቧል። የሞቃዲሾን ኤምባሲዋን እንድትዘጋ ምክር ሀሳብ ቀርቧለም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ሰሞኑን ጄኔራል ታደሰ ወረደ በአዲስ አበባ የፈረሙት የቃል ኪዳን ሰነድ ለሌላ ዙር ጦርነት የተዘጋጀ ስልታዊ ተውኔት ነው ሲሉ አቶ ልደቱ አያሌው ገለጹ። የቃል ኪዳን ሰነዱ የፕሪቶሪያው የሰላም ስምምነት ግብዓተ መሬት የከተተና በአደባባይ ከተነገረው በላይ ውስጠ ወይራነት ያለው ነው ብለውታል። የፕሪቶሪያው ስምምነት ፈርሷል፣ የቃል ኪዳን ሰነዱስ የት ይደርሳል በሚል ርዕስ አቶ ልደቱ አያሌው በጻፉት ጽሁፍ ስለ ፕሪቶሪያው ስምምነት ውጤታማ ለመሆን ሁለቱ ተፈራራሚ ወገኖች አንዳቸው ሌላኛ ኃላፊነታቸውን ተጠያቂ ለማድረግ ሲሞክሩ እያየን ነው ያሉ ሲሆን በህወሓት ውክልናና አባልነታቸው ምክንያት ፕሬዚደንት ለመሆን የበቁት አቶ ጌታቸው ረዳም ለፕሪቶሪያው ስምምነት አለመፈጸም ተጠያቂነቱን ወደ ህወሓት በመግፋታቸው ለብልጽግና አገዛዝ ሰርግና ምላሽ ሆኖለታል ሲሉ ገልጿል። የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ጄኔራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግባተ መሬቱ ተፈጽሟል ያሉት አቶ ልደቱ የቃል ኪዳን ሰነዱ የተፈረመው በፕሪቶሪያው ስምምነት ፈራ ወገኖች ማለት በፌዴራሉ መንግስትና በህወሀት መካከል አለመሆኑንና ሆኑንና የፕሪቶሪያው ስምምነት ፈራሚ የሆኑት ሁለቱም አካላት በቃል ኪዳን ሰነዱ ላይ ፊርማቸውን አለማስቀመጣቸውን አስታውሰው የፕሪቶሪያው ስምምነት አንዱ ባለቤት የሆነው ህወሀት እንኳንስ ስምምነቱን ሊፈርም ሊጨባበጥም በስነ ስርዓቱ ላይ አልተገኘም ብለዋል። አለመገኘት ብቻ ሳይሆን አምስት ሰዎች ንግግር ባደረጉበት በዚህ የፊርማ ስነ ስርዓት ላይ የህወሀት ስም አንድን ቦታ ላይ እንዳይጠቀስ መደረጉን ያስታወሰው የአቶ ልደቱ አስተያየት ህወሀት ይህንን የቃል ኪዳን ሰነድ እንኳንስ ሊያከብረውና ሊፈጽመው አውቋለሁም ሌላው የሚችል አይመስለኝም ሲሉም ስጋታቸውን ገልጿል። የጄኔራል ታደሰ ወረደ የወቅቱ ሹመትም ሆንም የቃል ኪዳን ሰነዱም ከፕሪቶሪያው ስምምነት የመነጨ ወይንም የፕሪቶሪያው ስምምነትን የሚያድስና የሚያስቀጥል አይደለም። ይልቁንስ ሰነዱ ከሀገሪቱ መደበኛ የህግ አሰራር የመነጨ ስለመሆኑም ጠቅላይ ሚኒስትሩ በኢሜይል ፕሬዚደንት ለማስመረጥ ካደረጉት የታይታ ሙከራ ጀምሮም በፊርማ ስነ ስርዓቱ ላይ ባደረጉት ንግግርም በግልጽ ተስተውሏል ብለዋል። የቃል ኪዳን ሰነዱ የፕሪቶሪያው ስምምነት በተናጥል ውሳኔ መፍረሱን በይፋ ያረዳን ሰነድ ነው ያሉት አቶ ልደቱም፣ ሰነዱ የሁለቱ ወገን የስምምነት ውጤት ሳይሆን ፌዴራል መንግስቱ በመደበኛ አሰራር ጊዜያዊ የክልል ፕሬዚደንት አድርጎ ለሾማቸው ለጄኔራል ታደሰ ወረዳ የሰጠው የስራ ኃላፊነት ማብራሪያ ሰነድ ነው ሲሉም ጽፏል። ጄኔራል ታደሰ ቃል ኪዳን የገቡት ለፕሪቶሪያው ስምምነት ተፈጻሚነት ናም ለስምምነቱ ፈራሚ አካላት ሳይሆን ሹመቱን ለሰጧቸው ለጠቅላይ ሚኒስትር አብይ ነው ሲሉም አክሏል። የጀኔራል ታደሰ ወረደ ሹመት በብዙ ዲፕሎማቶች ታጅቦ ከመፈጸሙ በስተቀር ከነ አቶ አረጋ ከበደ ሹመት በተለየ ትርጉም የለውም የሚሉት አቶ ልደቱም ጀኔራሉ የተቀበሉት ሹመት የተፈጠረው የፕሬዝደንትነት ኃላፊነት ቦታ ክፍተትን ከመሙላት ባለፈም ሌላ ትርጉም ያለው ለውጥ የሚያመጣ ሚና አይኖረውም ነው ያሉት። የቃል ኪዳን ሰነዱ ሰላምን ለማጽናት ታስቦ የተፈረመ የችግር መፍቻ ሰነድ አይደለም ሁለቱ ፈራሚ አካላት ጦርነትን ዋና የዓላማቸው ማስፈጸሚያ ስልት አድርገው ማየትን እስከቀጠሉበት ድረስም በተለይም ጠቅላይ ሚኒስትሩ ህወሓት ከምድረ ገጽ ካልጠፋ ስልጣን አይጸናም ብለው መጨነቃቸውን ካላቁሙ በስተቀር መቼም ቢሆን በመካከላቸው ለተፈጻሚነት የሚበቃ ሀቀኛ ስምምነት መፈራረም አይችሉም ልባቸው ተከፍቶ ቢታይ አንዳቸው ሌላኛቸውን በኃይል አሸንፈው ሲቻል ማጥፍተው ነው እንጂ እውቅና ተሰጣጥተውና ተቻችለው የመኖር ፍላጎት ፈጽሞ የላቸውም ሲሉ አብራርቷል ውስጥ ውስጡን እየተበላላ የሚ የሚገኘው ሌላ ዙር ጦርነት ከመፈንዳት ማስቀረት የሚቻለው የፕሪቶሪያውን ስምምነት በማስቀጠልም ሆነ በተናጠል በማፍረስ አይደለም፣ የሚሉት ልደቱም መፍትሄው በአንድ በኩል የፕሪቶሪያው ስምምነትም ሆነ የሰሞኑ የቃል ኪዳን ሰነድ የችግሩ ምንጭም በአግባቡ ያልተገነዘበናም ጦርነቱን በዘላቂነት ለማስቆም የሚያስችል መፍትሄ ያልቀመረ መሆኑን አምኖ መቀበል ነው ብለዋል። አደጋውም በመገንዘብ ሌላ አዲስ እና ሀቀኛ የሰላም ስምምነትን በአስቸኳይ እንዲፈረም የሚያስችል ጫናም በሁሉም ኃይሎች ላይ መፍጠር ካልተቻለ ግን ከፊታችን አፍጥጦ እየመጣ ያለው ሌላ ዙር አውዳሚ ጦርነት በቀላሉ ማስቀረት አይቻልም ሲሉም ስጋታቸውን በአጽንኦት አስቀምጧል። የፕሪቶሪያው ስምምነት ለጊዜው የፈጠረው አንጻራዊ ሰላምን አስጠብቆ የማስቀጠል እድል ከእንግዲህ የለውም። አዲሱ የአዲስ አበባ ቃል ኪዳን ሰነድም ተራይ የፕሮፓጋንዳና የዲፕሎማሲ ተውኔት እንጂ ሀቀኛ የሰላም አጀንዳ አይደለም። ሀገራችን ዘላቂ ሰላም እንድታገኝ አግኝታም ከህልውና ጥፋት እንድትድን ከተፈለገም ታይታና ሸፍጥን ማስቆምና ለሀቀኛ ውይይትና ድርድር መገዛት የግድ ይለናል ሲሉም ምክራቸውን ለግሰዋል። ህወሓት የጄኔራሉ ሞት አሳዛኝ ሲል ገለጸው። ድርጅቱ ጄኔራሉ በ17 ዓመቱ የትጥቅ ትግር ወቅትና በሁለት ዓመቱ የጄኖሳይድ ወረራ ወቅት አጋራችን ነበሩ ብሏቸዋል። አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብ አጋር ሲሉ ገልጸዋቸዋል። ጄኔራል ኤልፋቴህ አይርዋ በኡማር ሀሰን አልበሽር የአስተዳደር ዘመን የሱዳን የደህንነት ኃላፊ አምባሳደርና ነጋዴ ሆነው የሰሩ ናቸው ከኢህአዴግና ህወሓት ጋር የጠበቀ ግንኙነት የነበራቸው ጄኔራሉም የድርጅቱ አመራሮች በልዩ ትዝታ ሲያስታውሷቸውም ይደመጣል ጄኔራሉ አውሮፕላን አብራሪም ነበሩ በ1983 ግንቦት ሀያ ኢህአዴግ አዲስ አበባን ከተቆጣጠረ በኋላም በለንደን ድርድር ላይ የነበሩትን አመራሮችን መለስ ዜናዊ ስዩም መስፍንና ተፈራዋልዋን ከካርቱም ወደ አዲስ አበባ ያጓጓዟቸው እርሳቸው ናቸው። ይሁን እንጂ የአውሮፕላኑ ሞተር ድንገት ስራ በማቆሙ ሶስቱም የድርጅቱ ኃላፊዎችና በኋላ ላይ የሀገሪቱ ቁልፍ ባለስልጣን የሆኑት አመራሮች ህይወትን ጨምሮ የአብራሪውና ረዳታቸውን ህይወት አደጋ ላይ የጣለ ክስተት እንደነበር በአንዱ ወቅት አቶ ስዩምና አቶ ተፈራ ሲናገሩ ተደምጠው ነበር። ሱዳኖች ያደረጉልን ትልቁ ትብብር እኔ ትዝ የሚለኝ አዲስ አበባም ያደርሰን አውሮፕላን መስጠቱን ከነ ፓይለቱ ፓይለቱ አሁን ድረስ በጣም ትዝ ይለኛል። አንደኛው ሞተር ቆመብናል እና ሚዛን ሚዛን እያጣነው አውሮፕላኑ፣ ለማንኛውም ግን በሰላም ለማረፍ ጥረት እናደርጋለን ይላል ሰው እንዳለው ፓይለቱ አዲስ አበባ አካባቢ ደረስ የሲቪል አቬሽን የታወር እንትን ላይ ያሉት፣ በዚህ ዙር፣ በዚህ ዙር ብለው ሊመሩት ፈለጉ። እሺ ዞራለሁ፣ ወዲያ ዞራለሁ አላቸውና ቁልቁል ቁልቁል እንዳለ ዝም ብሎ ተደፍቶ የወፍ የሚወርድበት አይነት ወርዶ መሬት ነካ። መሬት እንደነካ እጅሬዎቹ ዝም አሉ። እኔ ግን ተነስቼ ገና አውሮፕላኑ እያኮበኮበ እያለ ነው አንቄ ፓይሎትን የሳምኩት። በዚህ መልኩ ወደ አዲስ አበባ የገቡትን የኢህአዴግ ባለስልጣናትን አሳፍሮ ያስገቡት ጄኔራል አየር ዋን አውሮፕላኗን በህወሓት 40ኛ ዓመት የምስረታ በዓል ላይ የሱዳን መንግስት በስጦታ አበርክቷት በአሁኑ ወቅትም በመቀለ የሰማታት ሐውልት ግቢ ውስጥ ትገኛለች። በህወሓት የትጥቅ ትግል ዘመን እንዲህ ያለ አበርክቶ የነበራቸው ጄኔራሉ ህይወታቸው አልፏል። ይህንን ተከትሎ ህወሓት መግለጫ ያወጣ ሲሆን ጄኔራሉ በ17 ዓመቱ የትጥቅ ትግል ዘመቻ ብቻ ሳይሆን በብልጽግናው ዘመን በተካሄደውና ፓርቲው የጄኖሳይድ ውጊያ ባለው ጦርነት ላይ አስተዋጽኦ እንደነበራቸው ገልጿል። መከባበርና የጋራ ፍላጎቶች ላይ የተመሰረተው የጄኔራል ፋቲህ አይርዋ አበርክቶ አይረሴ ነው ያለው ህወሓት በሞታቸው ሀዘን ተሰምቶኛለን ብሏል። ጄኔራሉ አቶ መለስና አቶ ስዩምን አጓጉዘው አዲስ አበባ ማድረሳቸውን ያስታወሱት አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብን በትጥቅ ትግሉ ወቅትም ሆነ ከዛ በኋላ በማገዝ የሚታወቁ ነበሩ ሲሉ ገልጸዋቸዋል። እውቅና እስከምናገኝ ድረስ እጃችንን አጣጥፈን አንቀመጥም ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የመከላከያ ሰራዊቱ የሚሰጠው የተከዝ የዘብ ኃይሎች ስልጠናም እንደቀጠለ ይገኛል። በነ ብርጋዴር ጀኔራል ሚልኬስ አረጋስ አማካኝነት የተከዝ የዘብ የተሰኙ ታጣቂዎች በቀጠናው በተደጋጋሚ እንዲመረቁ መደረጋቸው የሚታወስ ሲሆን በአካባቢው የሰለጠኑት እነዚህ ሚሊሻዎች ውስጥም ከፋኖ ኃይሎች ጋር ላደረጋችሁት ውጊያ በሚል በመከላከያ ሰራዊቱ ሽልማት እንደተሰጣቸው አይዘነጋም። ይህ ስልጠና አሁንም እንደቀጠለ ሲሆን በብልጽግና መንግስት አማካኝነት በዋናነት ደግሞ በመከላከያ ሰራዊቱ በኩል የሚሰጥ ስለመሆኑ ደግሞ የአካባቢው አመራሮች የሚገልጹት ነው። ከድኖ ስልጠና በተሳካ ሁኔታ ማጠናቀቅ ችለናል። መከላከያ ሰራዊት ከጎናችን ሆኖ ነው ስልጠናው በአቅም በመምራት በተለይ የቡድን መሳሪያዎች ተስፊርና አጠቃላይ የተኩስ ልምምድ በወታደራዊና በፖለቲካዊ ግንባታ ሰላም አስከባሪውን ብቁ ሰራዊት እንዲሆን በማድረግ ከጎናችን ሆነው ስለሰሩ ቴንኪ ማለት ፈልጋለሁ። የኢትዮጵያ የምድር በርን እየጠበቅን ነው የሚል አቋም ያላቸው ኮሎኔል ደመቀ ዘውዱ በበኩላቸው የመከላከያ ሰራዊቱን የሚነካ ቀይ መስመራችን ነው ይላሉ። አሁን በተከዜ ግንባር ያሰለጠኗቸው ኃይሎችንም ለሰላም ስንል የምናሰለጥናቸው ናቸው የሚሉት የብልጽግናው ሹም ይህን በማድረጋችንም እንደ የትኛውም የአማራ ክልል አካባቢ የሚበጠብጡ አካላት እኛ ጋር ተመሳሳይ እንዳያደርጉ ሆኗል ሲሉ አክሏል። ወደፊትም እውቅና እስኪሰጠን ድረስ እጃችንን አጣጥፈን አንቀመጥም፣ ስልጠናችንም የሚቀጥል ነው የሚለውን በማከል እውቅና እስከምናገኝ እጃችንና እግራችን አጣጥፈን መቀመጥ ሳይሆን ዞኑም ሰላም መሆን አለበት፣ ያንን ስለሆነ የተከዘዘብ በሚል ዞኑ ቀደም ሲል አደራጅቶ እያሰለጠነ እያዘጋጀ በመቆየት ምክንያት ዞኑ ፍጹም ሰላም ነው፣ ከየትኛውም ኃይል ነጻ ነው። ከዚህ በፊትም በተለይም ከኢትዮ ፎረም ጋር በነበራቸው ቆይታ ኮሎኔሉ የብልጽግናው መንግስት ጥያቄያችንን መልሶልናል ሲሉ መናገራቸው የሚታወስ ነው። ራስን ከማስተዳደር በላይ ሌላ ነገር የለም። አሁን ያለ መንግስት ራሳችን እንድናስተዳደር ፈቅዶልናል። ይህም እንደ መልካም ነገር ነው የምናየው። እኛ ተመልሷል ነው የምንለው እንግዲህ ምክንያቱም እኛ ራሳችን እያስተዳደር ነው ያለን። አሁን ባለነው ሁኔታ እውቅና ይሰጠን ነው፣ እኛ እውቅና ይሰጥ በጀት ይመደብ ነው የኛ ጥያቄ። ብልጽግና የፈንታሌ ሚዲያ ዋና አዘጋጅ የሆነውን ጋዜጠኛ ፋኑኤል ክንፉን አሰረም ጋዜጠኛው ከታሰረ ሁለት ቀናት ቢያልፉም ፍርድ ቤት አልቀረበም ጋዜጠኞችን በመግደል በማሰርና በማሳደድ ያለፉት አመታትን ያሳለፉ የብልጽግናው መንግስት አሁንም ጋዜጠኞች ላይ የሚያደርሰውን በደል ቀጥሎበታል በፈረንጆቹ 2024 በርካታ ጋዜጠኞችን በማሰር ከሳራ በታች ቀዳሚ የሆነው የኦህዴድ ብልጽግና በአጠቃላይ በርካታ ጋዜጠኞችን እስር ቤት በማጎር ደግሞ የሚበልጠው የቀድሞ ወዳጅ ሻዕቢያ ብቻ ነው ባለፉት አመታት ከሁለት መቶ በላይ ጋዜጠኞችን እንዳሰር የሚነገርለት ብልጽግና አሁን ደግሞ ጋዜጠኛ ፋኑኤል ክንፉን ማሰሩም ተሰምቷል። ጋዜጠኛው አዲስ አበባ ከሚገኘው መኖሪያ ቤቱ የተወሰደው ባሳለፍ ነው ረቡዕ ለሐሙስ አጥቢያ ሌሊት ሊነጋጋ አካባቢ መሆኑንም ኢትዮ ፎረም ከምንጮቹ ሰምቷል። ጋዜጠኛውን በርካታ ፖሊሶችና ሲቪል የለበሱ ደህንነቶች ገብተው ሲወስዱ ታይተናል ያሉት የአይን እማኞች ያለምንም የፍርድ ቤት ትዕዛዝና የእስር ፍቃድ አስረው እንደወሰዱትም አብራርተዋል። ለጥያቄ ፈልገን ሆኖ ነው በሚል ሰበብ የወሰዱትን ጋዜጠኛ ፋኑኤል ክንፉን ካሰሩት ሁለት ቀናት ቢቆጠሩም ለፍርድ ቤት አላቀረቡትም ሲሉም ጓደኞቹና ቤተሰቦቹ ለኢትዮ ፎረም ገልጿል። ጋዜጠኛ ፋኑኤል የታሰረው በፌዴራል ፖሊስ ኮሚሽን እስር ቤት ውስጥ ሲሆን በአገዛዙ ሲታሰር ያሁኑ ለሁለተኛ ጊዜ ነው በ 2013 ዓ ም የብልጽግናው መንግስት በትግራይ ክልል የሚያካሄደውን ጦርነት ተቃውማቸዋል በሚል ወደ አዋሽ ሰባት ኪሎ እስር ቤት ውስጥ ከተወሰዱና ለወራት ከታሰሩ ጋዜጠኞች መካከልም አንዱ ነው። አገዛዙ ጋዜጠኞችን ለመጀመሪያ ጊዜ ወደ አዋሽ ወስዶ ማሰር የጀመረውና አርባ ዲግሪ ሴልሲየስ በሚደርስ ሙቀት ውስጥ ማቆየት የጀመረው ፋኑኤል ክንፉና ሌሎች የሙያ አጋሮቹን የትግራይ ጦርነትን ተቃውማቸዋል በሚልም ነበር። በ2013 ያለምንም ፍርድ ከወራት ከታሰረ በኋላ የተለቀቀው ጋዜጠኛ ፋኑኤል አሁን ደግሞ በድጋሚ

በአማራ ክልል በተለያዩ አካባቢዎች ያለው ሰብአዊ ቀውስ እንደቀጠለ ነው። እንደ ክልሉ መንግስት መረጃ ከሆነ ከ2 ነጥብ 3 ሚሊዮን በላይ ዜጎች አስቸኳይ እርዳታ ያስፈልጋቸዋል። በደቡብ ወሎ ዞን ደግሞ ከ34 ሺ በላይ ተፈናቃዮች ለሰብአዊ ቀውስ መጋለጣቸው ነው የተሰማውም። እነዚህ ተፈናቃዮች የመጠለያ ችግር አጋጥሟቸዋል። በዞኑ ለተፈናቃዮች ተሰርተው የነበሩት የመጠለያ ጣቢያዎች የፕላስቲክ ሼድ በመሆናቸውም ከጊዜ ቆይታ የተነሳ ከጥቅም ውጭ እየሆኑ ስለመሆኑም ነው የተነገረው። የአካባቢው ባለስልጣናት የፕላስቲክ ሼዶ የተሰራው እስከ አንድ ዓመት የሚያገለግል ተደርጎ ቢሆንም ተፈናቃዮች ግን ወደ ቀያቸው ሳይመለሱ እነሆ ዓመታት እያለፉ ናቸው። ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በዞኑ ውስጥ የተጠለሉ ሰዎችም በ11 የመጠለያ ጣቢያዎች ብቻ 34 ሺህ በላይ እንደሚሆኑ ነው የሚገለጸው። ይህ በእንዲህ እንዳለ የትግራይ ክልል ተፈናቃዮች ለዳግም መፈናቀል መዳረጋቸው ተነግሯል። የደህንነት ስጋትና ተፈጥሮ የነበረው ቂምና ቁርሾ በርቅና ውይይት የሚፈታበት ሁኔታ አለመመቻቸት ችግሩን እንዲባባስ እንዳደረገውም ተቋሙ አሳውቋል። በትግራይ ክልል ጦርነቱ አብቅቶ የሰላም ስምምነት ከተፈረመ ሁለት ዓመት ቢሻገርም አሁንም ከዘጠኝ መቶ በላይ ተፈናቃዮች ወደ ቀያቸው አልተመለሱም። የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው አዲስ ሪፖርት ደግሞ የተመለሱ ውስን ተፈናቃዮች ያጋጠማቸውን የሚገልጽ ነው። ኮሚሽኑ ይፋ ባደረገው ሪፖርቱ እንዳለው ከሆነ ወደ ትግራይ ሰሜን ምዕራብና ደቡባዊ ዞን አካባቢዎች የሚገኝ ቀያቸው ባለፈው ዓመት መጨረሻ የተመለሱ ዜጎች የደህንነት ስጋትን ጨምሮ የተለያዩ ማህበራዊና ኢኮኖሚያዊ ችግሮች እየደረሱባቸው ነው። ሪፖርቱ እንደሚለው ባለፈው ዓመት መጨረሻ ወር ወደ አላማጣና ኮረምን ጨምሮ ወደ ትግራይ ደቡባዊ ዞን የተለያዩ አካባቢዎች እንደዚሁም ጸለምቴና ማይ ጸብሪን ጨምሮ ወደ ሌሎችም የሰሜን ምዕራብ ዞን አካባቢዎች የተመለሱ ተፈናቃዮች ወደ ቀያቸው ለመመለስ ፈቃደኛ ሆኖ መመለሳቸውን ያስታ ይታወሳል። ወደ አላማጣ ከተማና አላማጣ ወረዳ የተመለሱ ተፈናቃዮችም የደህንነት ስጋት ያለባቸው በመሆኑ ወደ ቤታቸው ተመልሰው ገብተው ለመኖር አለመቻላቸውን፣ እንደዚሁም በሰሜን ምዕራብ ዞን ወደ ጸለምቲም ላላይ ጸለምቲና ማይ ጸብሪ ከተማ አካባቢዎች እንዲመለሱ የተደረጉ ተፈናቃዮችም እንዲሁ የደህንነት ስጋት ያለባቸው በመሆኑ ለዳግም መፈናቀል ተዳርገዋል ሲል ኢሰመኮ በሪፖርቱ ላይ አመላክቷል። ከዚህ በተጨማሪም አብዛኞቹ ተመላሾች ወደ ስራቸው ያልተመለሱ መሆኑ በሌሎች ስራዎች ተሰማርተው ኑሯቸውን ለመምራት የሚፈልጉ ተመላሾችም በጸጥታ ችግር ምክንያት በነጻነት ተንቀሳቅሰው ለመስራት አለመቻላቸው፣ ምግብና ሌሎች መሰረታዊ አቅርቦቶችን በበቂ ሁኔታ የማያገኙ በመሆኑ ተመላሾቹ ለምግብ ጦትና ተያዥ ችግሮች መዳረጋቸውንም ገልጿል። አንዳንዶቹ ሁኔታውን በመፍራት ዳግም ተፈናቅለው ወደ ሽርና እንዳባጉና ያሉ መጠለያዎች የሄዱም አሉ ሲሉ ነው ተፈናቃዮች የሚናገሩት። ኢሰመኮ በክትትሉ በሸፈናቸው አካባቢዎችም ከህብረተሰቡ ጋር የተፈጠረ ቂምና ቁርሾም እርቅና ነው ውይይት የሚፈታበት ሁኔታ ለመመቻቸቱ ችግሩን እንዳባባሱ አመላክቷል። ተመላሾች በጸጥታ ችግር ምክንያት በነጻነት ተንቀሳቅሰው ለመስራት አለመቻላቸውንም ገልጿል። ኢሳመኮ በተጠቀሱ አካባቢዎች በውይይትና እርቅ ሰላምን ማረጋገጥ እንደሚያስፈልግ ተመላሾች የህግና ፍትህ ዋስትና እንዲያገኙም የሲቪል አስተዳደሮች እንዲዘረጉና የፍትህ ተቋማት አገልግሎት እንዲጀምሩም ምክር ሀሳቡን አስቀምጧል። አሜሪካ የሶማሊያው አልሻባብ ግስጋሴ ከፍተኛ ስጋት እንደፈጠረባት ኒውዮርክ ታይምስ ዘግቧል። የቡድኑ መጠናከርን ተከትሎ አንዳንድ የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣናት የአሜሪካ ወታደሮች ከሶማሊያ እንዲወጡና ለደህንነት ጥንቃቄ ሲባልም የሞቃዲሾ የአሜሪካ ኤምባሲ እንዲዘጋ ሀሳብ እንዳቀረቡ ዘገባው ጠቅሷል። በአንጻሩ የአሜሪካ ብሔራዊ ደህንነት ምክር ቤት አባላት ኤምባሲውን መዝጋት በሶማሊያ ማዕከላዊ መንግስት ላይ ያሉ እምነቶችን ይሸረሽራል፣ ማዕከላዊ መንግስቱን በፍጥነት እንዲወድቅ በር ሊከፍት ይችላል፣ የሚል ስጋት እንዳላቸው ዘገባው አመላክቷል። ነገር ግን የብሔራዊ ደህንነት ምክር ቤቱ አባላት የቡድኑ ግስጋሴ ለመግታት አሜሪካ ዘመቻዎቿን አጠናክራ መቀጠል አለባት የሚል አቋም ይዘዋል ተብሏል። አንዳንድ ባለስልጣናት ሶማሊያ ለአሜሪካ ብሔራዊ ጥቅም እንብዛም ፋይዳ የላትም የሚል አቋም እንዳላቸውም ነው በዘገባው ላይ የተመላከተው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።